አንዲት ትንሽዬ ሕፃን ልጅ ቤት ውስጥ ከቤተሰቦቿ ጋር ተሰብስባ ባለችበት ሰዓት ላይ አንድ የሩቅ ዘመዳቸው ወደ ቤት ይመጣና የሱ የቅርቡ ሰው ሮብ ቀን በመሆኑ ምክንያት ያጎቱ ልጅ መብረቅ መቶት እንደሞተ ለቤተሰቡ ይነግራቸዋል። ቤተሰቦቿ ምን ሲሉ ትሰማለች? እኛ ቤት እኮ ሮብ ቀን በመሆኑ ምክንያት መጥፎ ድሎች ነው የሚገጥሙን፣ ሮብ ቀን ለእኛ ቤት አይሆንም ሲሉ ደጋግመው ትሰማለች። ይችም ልጅ ይሄን ነገር ባይምሯዋ ይዛ እንዴት እንደሆነ አታቅም ግን በሄደችበት ሁሉ ተማሪም ሆና የካምፓስ ተማሪም ሆና ሮብ ቀን ለኔ አይሆንም እያለች ወደ ራሷ የሚመጡት ነገሮች ሁሉ ሮብ ሮብ ቀን ባድ ነገሮች ይሆናሉ። ልጅቷም ራሷን ስትመረምር ሮብ ቀን ለምን እያልሽ በጣም ትጠይቅ ነበር። ስለ ትራውማ ስትሰማ ግን በልጅነቷ ያን የሰማችው ነገር ትዝ አላት እና ራሷን መገምገም ጀመር። ብዙዎቻችንም አንዳንድ ጊዜ በወሩ መጀመሪያ ላይ አንድ ሁኔታ ወይም መጥፎ ኢንሲደንስ ከገጠመን ወሩን ሙሉ ተበላሽቶብን ያልፋል የሚል ሜንታሊቲያችን ያ ነገር እንዲፈጠር ያደርገዋል። ያ ደግሞ ምንድ ነው እምነት ብለን የዘነኛነታችን ውስጥ እናስገባውና ያ እምነት ነው በውጭ በኩል የሚያንጸባርቀው። ስለዚህ ይህም ሀሳብ በጣም ሰፊ ነው። ዲቴይል የሆኑ ሰዎች ላይ የተሰሩ የተለያዩ አይነት ኤግዛምፕሎች ዩቲዩብ ላይ በሚገኘው ቻናላችን ላይ ማግኘት ይችላሉ። እዛ ላይ ገባችሁ ይመልከቱ። አንዲት ትንሽዬ ህፃለች ቤት ውስጥ ከቤተሰቦቿ ጋር ተሰብስባ ባለችበት ሰዓት ላይ አንድ የሩቅ ዘመዳቸው ወደ ቤት ይመጣና የእሱ የቅርቡ ሰው ሮብ ቀን በመሆኑ ምክንያት ያጎቱ ልጅ መብረቅ መቶት እንደሞተ ለቤተሰቡ ይነግራቸዋል። ቤተሰቦቿ ምን ሲሉ ትሰማለች? እኛ ቤት እኮ ሮብ ቀን በመሆኑ ምክንያት መጥፎ ድሎች ነው የሚገጥሙን፣ ሮብ ቀን ለእኛ ቤት አይሆንም ሲሉ ደጋግመው ትሰማለች። ይችም ልጅ ይሄን ነገር ባይምሯ ይዛ እንዴት እንደሆነ አታቅም፣ ግን በሄደችበት ሁሉ ተማሪም ሆና የካምፓስ ተማሪም ሆና ሮብ ቀን ለኔ አይሆነኝም እያለች ወደ ራሷ የሚመጡት ነገሮች ሁሉ ሮብ ሮብ ቀን ባድ ነገሮች ይሆናሉ። ልጅቷም ራሷን ስትመረምር ሮብ ቀን ለምን እያልሽ በጣም ትጠይቅ ነበር። ስለ ትራውማ ስትሰማ ግን በልጅነቷ ያን የሰማችው ነገር ትዝ አላትና ራሷን መገምገም ጀመር። ብዙዎቻችንም አንዳንድ ጊዜ በወሩ መጀመሪያ ላይ አንድ ሁኔታ ወይም መጥፎ ኢንሲደንስ ከገጠመን ወሩን ሙሉ ተበላሽቶብን ያልፋል የሚል ሜንታሊቲያችን ያ ነገር እንዲፈጠር ያደርገዋል። ያ ደግሞ ምንድን ነው እምነት ብለን የዘነኛነታችን ውስጥ እናስገባውና ያ እምነት ነው በውጭ በኩል የሚያንጸባርቀው። ስለዚህ ይህም ሀሳብ በጣም ሰፊ ነው ዲቴል የሆኑ ሰዎች ላይ የተሰሩ የተለያዩ አይነት ኤግዛምፕሎች ዩቲዩብ ላይ በሚገኙ ቻናላችን ላይ ማግኘት ይችላሉ። እዛ ላይ ገባችሁ ይመልከቱ።